በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ሕጻናትና ነፍሰ ጡር እናቶችን ጨምሮ ከአርባ በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለሥልጣናት ለቢቢሲ ተናግረዋል። አሰላሙ አሌይኩም ወረሕመቱላሁ በረካቱ። እንደምናላችሁ ድና። የተከበራችሁ የሀገር ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። ቪዲዮን በላይክ እና ሼሪ ጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃ እናመራለን። ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው ቤኒሻንጉል ጉሙዝ ክልል፣ ቡለን ወረዳ፣ በኩጂ ቀበሌ ውስጥ የተፈጸመው ቅዳሜ ኅዳር 13 2018 ነበር። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ለቢቢሲ ሲናገሩ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 ቢቢሲ ያነጋገራቸውና በጥቃቱ የቤተሰባቸው አባላት የተገደሉባቸው አንድ ግለሰብ ታጣቂዎቹ 41 ሰዎች መግደላቸውን እንደሚያውቁ ተናግረዋል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለሕክምና ሄደው የሞቱትን ጨምሮ ቁጥራቸው ወደ 42 የሚሆኑ ነዋሪዎች በጥቃቱ መገደላቸውን ቢቢሲ ያነጋገራቸው የአካባቢው ነዋሪዎችና ባለስልጣናት ገልጸዋል። የህዝብ ተወካዮች ምክር ቤት አባሉ እንደሚሉት ታጣቂዎች በኩጂ ከተማ መሀል በመግባት በፈጸሙት ጥቃት ወደ አርባ ሰዎች መግደላቸውን ቆስለው ሆስፒታል ከገቡት ውስጥ የሞቱ መኖራቸውን መስማታቸውን ለቢቢሲ ተናግረዋል። ዶክተር መብራቱ አክለውም 31 ሰዎችን አስክሬን ቆጥሬ ያለሁ ያለ ሰው አናግሬ ያለሁ በማለት ሟቾቹ የተገደሉት በየቤታቸው ደጃፍ ላይ፣ መንገድ ላይ በተገኙበት መሆኑን ገልጸዋል። መንግስት በሽብርተኝነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች እንደፈጸሙት በተነገረው በዚህ ጥቃት ከአንድ አመት ህፃን ጀምሮ እስከ ሰማንያ ዓመት አዛውንት፣ ሴቶች፣ ነፍሰ ጡሮች እንደሚገኙበት የምክር ቤት አባሉ ተናግሯል። ነገር ግን ከአርባ በላይ ሰዎች የተገደሉበትን ይህንን ጥቃት በተመለከተ ከቤኒሻንጉል ጉሙዝ ክልልም ሆነ ከፌዴራል መንግስት እስካሁን የተሰጠ አስተያየት የለም። ቢቢሲ ያነጋገራቸው ነዋሪዎች እና ባለስልጣናት ጥቃቱን የኦሮሞ ነጻነት ሰራዊት ወይም ሸኔ ታጣቂዎች መፈጸማቸውን ተናግረዋል። የኢትዮጵያ ፓርላማ በአሸባሪነት የፈረጀው ይህ ታጣቂ ቡድን እስካሁን ድረስ ፈጽሟል ስለተባለው ግድያ እና ስላደረሰው ጥቃት ያለው ነገር የለም። የቢቢሲ አፋን ኦሮሞ አገልግሎት ከቡድኑ ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ከኛ ቤት ብቻ ስምንት ሰዎች ተገድለዋል። መጋቢት 13 2018 ማለዳ 12 ሰዓት አካባቢ በታጣቂዎቹ በተፈጸመው ጥቃት ስምንት የቤተሰቦቻቸው አባላት መገደላቸውን የተናገሩት አንድ የከተማው ነዋሪ በአንድ መቃብር ውስጥ ሶስትም አራትም ሰዎች በጋራ መቀበራቸውን ይናገራሉ። ስማቸው እንዳይገለጽ የጠየቁና በአካባቢው ለረጅም ጊዜ መኖራቸውን የሚናገሩት እኚህ የቡለን ወረዳ ነዋሪ ከእኛ ቤት ውስጥ የወንድሜ ሚስት፣ ሁለት ልጆቿ፣ አንጋፋ ወንድማችን፣ የአባታችን ምትክል ልጁን፣ በሰራተኝነት የሚኖሩ ሁለት፣ በአጠቃላይ ከእኛ ቤት ውስጥ ስምንት ሰው ነው የተገደሉት ብለዋል። በአካባቢው በአጠቃላይ የሞቱ ሰዎች አርባ አንድ መሆናቸውን እንደሚያውቁ የሚናገሩት እኚህ ነዋሪ ሟቾቹን የሚቀበሩበት ሬሳ ሳጥን መጥፋቱን በሐዘን ይገልጻሉ። በአንድ ጉድጓድ ሶስት ሶስት አራት አራት አምስት አምስት እየሆኑ ነው የተቀበሩት ሲሉም በጅምላ መቀበራቸውን ያስረዳሉ። አካባቢው ላይ ስጋት በመኖሩ ምንጊዜም እንደሚጠበቅ የሚናገሩት ነዋሪው ዕለቱ የጾም መያዣ ዕለት ስለነበር ነዋሪው ወደ ቅርጫ መከፋፈል በሄደበት ወቅት ጥቃቱ እንደተፈጸመ ተናግረዋል። በጥቃቱ ህጻናት መገደላቸውን የሚናገሩት እኚህ ነዋሪ የታላቅ ወንድማችን የሁለት ዓመት ልጅ የሌላው የወንድሜ ልጅ አንድ ዓመት ከሰባት ወር ሌሎች ደግሞ የ14 ና የ15 ዓመት ልጆች ናቸው ብለዋል። ጥቃቱን ያደረሰው የሸኔ ቡድን ነው የሚሉት እኚህ ነዋሪ በተኙበት ቦታ ላይ ቤታቸውን ሰብረው ገብተው ግድያውን መፈጸማቸውን ገልጸዋል። ሌላው የቡለን ወረዳ በኩጂ ቀበሌ ነዋሪ የተፈጸመውን ግድያ አሰቃቂ ሲሉ ጠርተው የተገደሉ ሰዎች ቀብር ቅዳሜ ዕለት መፈጸሙን ተናግረዋል። በቀበሌው ሚሊሻ መሆናቸውን የገለጹ ግለሰብ ደግሞ በጥቃቱ ስለተገደሉ ሰዎች ተጠይቀው ሲመልሱ ሴት 15፣ ሕጻናት 16፣ አዛውንቶች አራት ሚሊሻ አምስት በማለት በታጣቂዎቹ የተገደሉትን ሰዎች በጾታና በእድሜ ዘርዝረዋል። ቅዳሜ ዕለት አርባ ሰዎች መቅበራቸውን የተናገሩት እኚህ ነዋሪ እሁድ ዕለት ደግሞ ለተሻለ ሕክምና ወደ ሌላ ስፍራ ከተላኩት መካከል ሁለት ሰዎች ሞተው መምጣታቸውን ገልጸዋል። በጥቃቱ የሚጠቡ ስድስት ሕፃናት መገደላቸውን ገልጸው በአጠቃላይ ሕፃናት በሚል የመደቧቸው እድሜያቸው ከ15 ዓመት በታች መሆኑን ተናግረዋል። ታጣቂዎቹን ለመከላከል ሲታኮሱ ከሞቱ ከአምስት ሚሊሻዎች ውጭ አጠቃላይ የተገደሉት ነዋሪዎች በተኙበት በቤታቸው ሳሉ መሆኑን እኚህ የሚሊሻ አባላት ይናገራሉ። አክለውም ከሟቾቹ መካከል ነፍሰ ጡሮች መኖራቸውን ገልጸዋል። የአካባቢው ሚሊሻ ለቢቢሲ ጥቃቱ ስለደረሰበት ሁኔታ ሲያስረዱ በቀበሌው ማለዳ ላይ ጥበቃ እያደረጉ በነበረበት ወቅት በአር የሚባል ወንዝ አለ። ወንዙን ተከትለው ለግድብ ተብሎ የተሰራ ቦይ አለ። እኛን ወደ ኋላ አስቀርተው በጎን ሾልከው ወደ ውስጥ ገቡ ሲሉ ጥቃት ፈጻሚዎቹ የመጡበትን ሁኔታ ገልጸዋል። ታጣቂዎቹ በኋላ ላይ ቆርጠው ካስቀሯቸው የሚሊሻ አባላት ጋር ተኩስ መክፈታቸውንና በመንደር የሚገኝ የሚሊሻ አባላትም ወጥተው ተኩስ መክፈታቸውን ይናገራሉ። በኋላ ላይ ወደ አንድ ጎጥ ሰርገው በመግባት ይህንን ግድያ ፈጽመዋል ሲሉ ያስረዳሉ። ጥቃቱን የፈጸሙት ሸኔዎች ናቸው የሚሉት እኚህ ሚሊሻ ከዚህ በፊትም ከአጎራባች ጎዶሬ ቀበሌ ጥቃት በከፈቱበት ወቅት ከጨላንቆና ከበኩጂ ሚሊሻዎች ተውጣተው በመሄድ መከላከላቸውን ይናገራሉ። ታጣቂዎቹ ከግድያ ባሻገር ሱቆችን እንዲሁም ከብቶችን ዘርፈው የነበረ ቢሆንም ከቀበሌ ዝቅ ብሎ ግሽባቦ የሚባል አካባቢ ተኩስ ተከፍቶባቸው እንስሳቶቹን ጥለው መሄዳቸውን ተናግረዋል። በ2013 በተፈጸመ ጥቃት አካባቢያቸውን ለቀው መሄዳቸውን ያስታወሱት ሚሊሻው ከተመለሱ በኋላ ቤት ያልተቃጠለና ያልፈረሰበት ወደ ቤቱ ሲገባ፣ ቀሪው ግን በሸራ ውስጥ እንደሚኖር ይናገራሉ። እነዚህም ደግሞ አሁንም መጥተው አቃጥለው ሄዱ ሲሉ ቤቶችም መቃጠላቸውን ተናግረዋል። በአካባቢው በተደጋጋሚ የሚፈጸመውን ጥቃት በማንሳት ወላጅ አልባ ሆነናል ሲሉ ያላቸውን ቅሬታ ይገልጻሉ። የመከላከያ ሰራዊት አባላት እሁድ ዕለት ወደ አካባቢው መግባቱን ጨምረው ተናግሯል። ከሚሊሻ ኃይል በላይ ነው። ጥቃቱ የደረሰው የክልሉ መንግስት ሚሊሻዎችን፣ ፖሊስ፣ የአድማ ብተናን አሰማርቶ ቡድኑ ላይ ዘመቻ እያካሄደ ባለበት ወቅት መሆኑን የቡለን ወረዳ አስተዳዳሪው አቶ ነመራ ገልጸዋል። አካባቢው ሁልጊዜ በስጋት ውስጥ እንደሚገኝ የሚናገሩት የወረዳው አስተዳዳሪ የሸኔ ታጣቂዎች ከወረዳው ቀበሌዎች በአምስት በሰባት በአስር ኪሎ ሜትሮች ርቀው ይገኛሉ። እንደ አስተዳዳሪው ገለጻ ምንም እንኳ የቡለን ወረዳ ቀበሌዎችን የሸኔ ታጣቂዎችን ተቆጣጥረው ባያውቁም በአጎራባች ወረዳዎች ግን ከአራት ቀበሌ እስከ አስራ ሁለት ቀበሌ ድረስ ተቆጣጥረው እንደሚገኙ ተናግረዋል። የሕዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ ግን ከዚህ በተለየ የሸኔ ታጣቂዎች በድባጤ፣ በወንበራ እና በቡለን ወረዳዎች ከአምስት ዓመት በፊት ጀምሮ የተወሰኑ አካባቢዎች ተቆጣጥረው እንደሚገኙ ተናግረዋል። የወረዳው አስተዳደር አካባቢውን ከሸኔ ስጋት ነፃ ለማድረግ በሚል ዘመቻዎችን በጀመረበት ወቅት በተደረገ ውጊያ ታጣቂዎቹ የበላይነት አግኝተው ግድያዎችን መፈጸማቸውን የወረዳው አስተዳዳሪ ተናግረዋል። ከአምስት ዓመት በፊት በቡለን ወረዳ ከበኩጂ ቀበሌ ጅምላ ጭፍጨፋ ተፈጽሞ እንደነበር ያስታወሱት ዶክተር መብራቱ ወደ 251 ሰዎች በአንድ ጉድጓድ መቀበራቸውንም ተናግረዋል። በአሁን ወቅት የጸጥታ ኃይሎች በአካባቢው መሰማራታቸውን የምክር ቤት አባሉ እና የወረዳው አስተዳዳሪ ቢናገሩም የሸኔ ታጣቂዎች ግን ከአካባቢው ብዙም ርቀው አለመሄዳቸውን ገልጸዋል። ከጥቃቱ በኋላ የአገር መከላከያ ሰራዊት ወደ ስፍራው በመድረስ ሁኔታውን እያረጋጋ መሆኑን አቶ ነመራ ለቢቢሲ ተናግረዋል። ግድያው በአሰቃቂ ሁኔታ መፈጸሙን የገለጹት የህዝብ ተወካዮች ምክር ቤት አባሉ የተፈጸመው በአካባቢው እየተንቀሳቀሰ በሚገኘው ሸኔ መሆኑንም ተናግረዋል። በአካባቢው ከስድስት ዓመት በፊት ጀምሮ የሸኔ ታጣቂዎቹ እንደሚንቀሳቀሱና የተወሰኑ ቀበሌዎችን ተቆጣጥረው እንደሚገኙ ዶክተር መብራቱ ተናግረዋል። የቡለን ወረዳ አስተዳዳሪ አቶ ነመራ በቅርቡ የተፈጸመው ጥቃት ከሚሊሻ ኃይል በላይ እንደነበር ተናግረዋል። የሸኔ ታጣቂዎች ሚሊሻዎች ከሚይዙት መሳሪያ የተለየ ታጠቁ መሆናቸውንም አክለው ተናግረዋል። ታጣቂዎቹ ቆመው አይዋጉም፣ ተኩሰው ይሮጣሉ በማለት ውጊያው የደፈጣ መሆኑን አብራርተዋል። በቡለን ወረዳ በኩጂ ቀበሌ ተደጋጋሚ ጥቃቶች ተፈጽመዋል። በአካባቢው በታኅሣሥ 2013 የጉሙዝ ታጣቂዎች ባደረሱት ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን መንግስት መግለጹ ይታወሳል። ከሰሞኑ ጥቃት በፊት የበኩጂ ወረዳና ቀበሌ ለክልሉ መንግስት ተጨማሪ ኃይል ላክልን የሚል ጥያቄ ሲያቀርብ እንደነበረም ተናግረዋል። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ ወረዳው 22 ቀበሌዎች እንዳሉ እና የሸኔ ታጣቂዎች እስካሁን ድረስ የትኛውንም ቦታ ለመያዛቸውን ተናግረዋል። የወረዳው አጎራባች በሆነው ድባጤ ግን ከ8 እስከ 12 ቀበሌዎች በወንበራ አራት ቀበሌዎች ውስጥ ይገኙ እንደነበር እና በቅርቡ መከላከያ በሸኔ የተያዙ የወንበራ ቀበሌዎችን ነፃ ማውጣቱን ገልጸዋል። ከ40 በላይ ሰዎች የተገደሉበት ቅዳሜ ዕለት በተፈጸመው ጥቃት ከ10 በላይ የሸኔ ታጣቂዎች መገደላቸውን አስተዳዳሪው ተናግረዋል። ታጣቂዎቹም በሕገ ወጥ መንገድ ሀብት ለማካበት ዓላማ አድርገው የሚንቀሳቀሱ ናቸው ያሉት አቶ ነመራ፣ በአካባቢው ያለን ወርቅ እንዘርፋለን፣ ይህ ወርቅ የሚገባው ለኛ ነው የሚል አስተሳሰብ ይዘው ይንቀሳቀሳሉ ሲሉ ይከሷቸዋል። አክለውም ሕዝቡን ለማባበል እና ለመያዝ በአካባቢው የሚኖረው ኦሮሞ የኢኮኖሚ እና የስልጣን ተጠቃሚ አይደለም በሚል እንደሚንቀሳቀሱም ተናግረዋል። ከዚህ በተጨማሪም ታጣቂዎቹ መተከለኛ ነው የሚገባው የሚል የግዛት ማስፋፋት እንቅስቃሴም ያደርጋሉ ብለዋል አስተዳዳሪው። የቡለን ከተማም ሆነ የአጎራባች ቀበሌዎች ነዋሪዎች ሁሌም 24 ሰዓት ታጣቂዎች ጥቃት ይፈጽማሉ በሚል በተጠንቀቅ እና በስጋት እንደሚኖሩ ገልጸዋል። የአካባቢው አስተዳደርም የሸኔ ታጣቂዎች በጥቅ በጥቂት ኪሎ ሜትሮች ርቀት ላይ እንደሚገኙ በዚህም የተነሳ ወረዳውን ከሸኔ ታጣቂዎች ለማጽዳት በሚል ዘመቻዎችን እያካሄዱና አሁንም ያንን እንደሚቀጥሉ ተናግረዋል። ከመከላከያ፣ ከፖሊስ፣ ከአድማ ብተና ና ከሚሊሻ የተውጣጣ ኃይል በዘመቻው ላይ ተሳታፊዎች ናቸው ብለዋል። ዘገባው የቢቢሲ ነበር። ብርታቶቼ ቪዲዮውን ላይክና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮ ትጠይቃለው። በሌላ መረጃ እስክንገናኝ መልካሙን ሁሉም እመኝላችኋለሁ። አሰላሙ አሌይኩም ወረሕመቱላሁ ወበረካቱ።